ታዋቂውና ውና የኦሮሚያ አክቲቪስት አቶ ጃዋር መሐመድ አንድ ሚዲያ ላይ ቀርቦ ስለ አማራ ትግልና የፋኖ ትግል ያለው ሚከታ ምን እንደሚመስልና ከዚህ ጋር ተያይዞም የኦሮሞ ሕዝብ መስጋት አለበት ምክንያቱም የመንግስት ካድሬዎች እንደሚያሰሩት ከሆነ የፋኖ ትግል ብሔር ብሔረሰቦችን መልሶ ጭቆና ለማምጣትና የአንድ ብሔር በላይነት ለማምጣት የሚሉ ስላለ፣ ከዚህ አንጻር አንተ የአማራን ትግል እንዴት ነው የምታየው? የሚል ጥያቄ ቀርቦለት አቶ ጃዋር መሐመድም እንዲህ ሲል ምላሹን ሰጥቷል። ፋኖች ከኛ ጋር ሲታገሉ የነበሩ ልጆች ናቸው። ድንገት ከማርስ ዱብ ያሉ አይደሉም። ግማሾቹ ኤርትራ ውስጥ የነበሩ ናቸው። ግማሾቹ አገር ውስጥ ሆነው ለረጅም ጊዜ የህዴግን ሥርዓት ሲታገሉ የነበሩ ሰዎች ናቸው። በተለይ ደግሞ ከትግራይ ጦርነት በኋላ፣ ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመብን የሚል ስሜት ገብተውና ልዩ ኃይሉን ለማፍረስ የተሄደበት ሂደት ንዴት ውስጥ ስለከተታቸው ነፍጥ አንስተው ሥርዓቱን ለመጣል ወስኖ እኔም ገና መጀመሪያ ፋኖ ጥጥቁን ይፍታ የሚል ነገር እና ብያ ሲያመጡ ነው፣ ጥጥቁን ከመፍታቱ በፊት አይምሮ መፈታት አለበት። ነፍት መፍታቱ ቀላል ነው። መጀመሪያ ተካትኩኝ የሚል ስሜት፣ ለጥቃት ልጋለጥ ነው የሚል ስሜት ካልተፋቀ በስተቀር ነፍት ማስፈታቱ ሂደቱ ወደ ግጭት ነው የሚያስገባን ብዬ ነበር። ተክጅ ያለው ለጥቃት ተጋልጫ አለ ተወድያለው ተደግሞ ቢንጣለኝ የሚል ስሜት ያጋለው ነገር አለ። ሁለተኛ ነገር የአማራ ፖለቲካ ኤሊት በብሔር መታገል የጀመረው አሁን ነው፣ አዲስ ነው። እኛ ሶማሊያዎችና ትግሬዎች ለረጅም ጊዜ ስንታገልበት ስለነበር እኛ ጋር ትንሽ ብሔርተኝነቱ በስሏል። ከዚህ አንጻር ተያይዘው ሊመጡ የሚችሉ ሌላ ብሔረሰቦች፣ ማህበረሰቦች ሊያስከፋ የሚችሉ ብዙ ነገሮች ተብለዋል። ባለፉት አመታት በትግል ሂደት ማቾ እያደረጉ ይመጣሉ። አሁን ላይ እንዲህ አይነት ነገር ብዙም አትሰማም። ያኔም እኔም ስል የነበረው አንድ ነገር አለ ይብሊቭ ን መን ኢምፕሮመንት ። ስለዚህ አሁን ላይ እነሱ እያሻሻሉና ሪያሊስቲክ የሆነ ጥያቄዎችና አቋም እያቀረቡ ነው። ሌላው ማህበረሰብ በዚህ ሂደት መሄድ አለበት። ዋናው ነገር ግን ምንድ ነው? ኢትዮጵያ ውስጥ ኦኤሌ ፋኖ ቲዴፍ ላቶወን ትችላለህ፣ ግን እነሱን መካድና ለመቀበል አልችልም። ለምሳሌ እኔ ከትጥቅ ትግል ይልቅ የሰላማዊ ትግል ወይም ደግሞ የሕዝብ እምቢተኝነት እንቅስቃሴ ትግል አቀንቃኝ ነኝ። በዛ መንገድም ስራ ነው የምታወቀው። አሁን ኢትዮጵያ ውስጥ ባለው ሁኔታ ፋኖን ኢግኖር አድርገ ኦላን ኢግኖር አድርገ ቲዲፍን ኢግኖር አድርገ ኢትዮጵያ ውስጥ ሰላም ልታስበው አችልም። ስለዚህ እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍልን የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲስፕሊን የታነጸ ለነጻነት የሚታገል ገበሬውን ሆነ ማህበረሰቡን ለጉዳት እና ለጥቃት የማያጋልጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ምክንያት የአገዛዙ በደል መሆኑን እውነታውን በማስገባት መሄድ አለባቸው። የክልል በላይነት የክልል በላይነት የሚሉ ነገሮች ካሁን በኋላ አያስጌጡም። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ወይም ኮንሴሽን ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ ግለሰብ የበላይነት ለማምጣት የሚደረግ ሙከራ ኪሳራ ነው። ይህን እኮ በውዋት ጊዜ ያየነው ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰ በጣው የአንድ ግለሰብ የበላይነት ለማምጣት የኪሳራ ኪሳራ ውስጥ ከተተን እና አሁን ልንደግመው ነው? አይቻልም። ኢትዮጵያ ውስጥ ከእንግዲህ በኋላ የአንድ ቡድን የአንድ ግለሰብ ስርዓት ሊሸከም የሚችል የህዝብ ጫንቃ የለም። ሊጭን የሚችል መንግስት ተአቅምም የለም፣ ሊኖርምም አይችልም። ስለዚህ የኦኤልኤፍ የበላይነት ወይም የፋኖ የበላይነት ወይም ደግሞ የህወሓት የበላይነት ይመጣል ወይም ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም፣ እናመጣለን ብሎ የሚሰራ የታጠቀ ኃይልም ሪያሊስቲክ አይደለም አይደለም። በመላው ኢትዮጵያ ኦኤልኤፍ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ የበላይነት ሊይዝ አይችልም። ህወሓትም በትግራይ ላይ የበላይነት ሊይዝ አይችልም። ስለዚህ ህዝባችን ስጋቱን ቆጠብ ያደርገው፣ የታጠቁ ወንድሞቻችንም አበርቷቸውን ቆጠብ ያደርጉት። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው፣ አቶ ጃዋር መሐመድ ሲል ሀሳቡን ቋጭቷል። ፋኖች ኮ ከማርስ አልወረዱም ከእኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ቁርነት አብረን ስናደርግ የነበሩ ልጆች ናቸው። በአንድ ደረጃ አግኝቻቸው ነበረ። ሪመንበር አዳዲስ ሰዎች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመብን የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪመምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስ ቤድ ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና ቢስ ሲያመጡ ኖ መጀመሪያ አይምሮ መፍታት መቻለብለም መፍታት አለበት የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት የሚሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተ- ክጅ አለው የሚለው በድያለው ለጥቃት ተጋልጫለው ተጠቅሞብኝ ቃለ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራዊ ሶማሌዎች ረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንጻር ተያይዘው የሚወጡ ሌላ ብሔረሰቦችን፣ ሌላች ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል። ባለፉት ዓመታቶች በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዚ አይነት ነገር አሰማም። ያንም ስል የነበረው ስለነበረው ነው። ምንድነው እዚህ ጋር ፋኖች የሚሉት ነገር እያረቅኩ አይደለም አይ ቢሊቭ ኢን ሂዩማን ኢምፕሩቭመንት እና አንድ እሱ ነው። እነሱም እያሻሻሉ ፖሊሺ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድን ነው? ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ። ግን ዘ ፋክት ኦፍ ላይፍ ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የሕዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ። ከአርምድ ስትራግል ከበነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛው ነው ስራዬ ነበረው። አሁን ባለው ኢትዮጵያ ሪያሊቲ ኦኤልኤን ይግኖር አድርገህ ፋኖን ነው ይግኖር አድርገህ ቲዲፍን ነው ይግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስቡ አትችሉም። ሶ እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲስፕሊን የታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት የማያጋለት ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ አለብን። ይሄ የከለበራዊ በላይነት የከለበራዊ ሁሉ የምንለው ነገር ነው መሰለኝ። እንደ ኢትዮጵያ ህብረ ብሄር በሆነበት የብሄር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው መጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ኪሳራ ውስጥ ከተተን እና ሁሉም ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነን አይ ግለሰብም ሆነ የፓርቲ አምባገነን ስርዓት። ሊሸከብ የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወለ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ እንድናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። አይደለም በመላው ኢትዮጵያ ኦኤልኤ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህዋ በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም። እንደ ዱሮ ወርሲ፣ እንደ ቻሌንጅ አሁን። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያደርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መሮር የምንችለው። ይሄ ነው